አዋጭ ቢዝነስ በሁለት ላሞች ሙሉ ከወጪ ቀሪ ምን ያህል ትርፍ እናገኛለን? በሳይንስ ከተደገፈ እንዴት ብዙ ምርቶችም ብዙ ወተትም በማግኘት ወደ ገበያው በመግባት አትራፊ መሆን እንችላለን? ሰላም ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ አዋጭ ቢዝነስ ሀሳብ ይዤላችሁ ቀርብ ያለው ማለት ነው። በዚህም ሀሳብ ላይ በላሞች ዙሪያ ላይ ወይም ደግሞ ወተትን በዘመናዊ መልኩ ላሞችን በዘመናዊ መልኩ ጤናቸውን ተጠብቆ ብዙ ምርት እንዲሰጡ በማድረግ ወደ ገበያው በመግባት በተለይ በተለይ በወጣቶች ስልጠና እየሰለጠኑ ወደዚህ ገበያ ወደዚህ ስራ በመግባት አዋጭ ቢዝነስ ውስጥ እንዴት መግባት እንደ

በሁለት ላሞች ላይ ተመርኩዤ በሳይንሱ በተደገፈው መልኩ አሁን ላይ አሁን ላይ ባለው ሂሳብ መሰረት ያለውን ትርፍና ኪሳራውን እንዲሁም ደግሞ ምን ምን እንደሚያስፈልጉ ሙሉ በዝርዝር ትርፋችሁ ስንት እንደሚመጣ ለስንት ወር መስጠት እንደሚችሉ በሕክምና ሲያዝ እና ያለ ሕክምና ሲሆን ያለውን ልዩነት ትንትን አድርጌ ይዤላችሁ ቀርብ ያለው ማለት ነው። ወድ የፒኬቲቭ ተከታታዮቼ ከዚህም በፊት ብዙ አዋጭ ቢዝነሶች ሰርቼላችኋለሁ ገብታችሁ መመልከት ትችላላችሁ ማለት ነው። ይሄኛው ቪዲዮ እንደሚመቻችሁ ው አልጠራጠርም። ላይክ በማድረግ ቪዲዮ ማየት ጀምሩ ማለት ነው። ጥያቄ አስተያየት ካላችሁ በኮሜንት መጠየቅ ትችላላችሁ። የተለየ አስተያየት ወይም ደግሞ ጥያቄ ካላችሁ ደግሞ በቴሌግራም ዲስክሪፕሽን ከታች ስላለ መጠየቅ ትችላላችሁ ማለት ነው። አሁን ቀጥታ ቪዲዮን እንዳላረዝመው ወደ ጉዳዩ ስገባ፣ በሁለት ላሞች ሙሉ ከወጪ ቀሪ ያለውን ትርፍ ልሰራላችሁ መጥቻለሁ ማለት ነው። መጀመሪያ የሚያስፈልገው ለላሞቹ በረት ወይም ደግሞ ቤት መስራት ያስፈልጋል ማለት ነው። እሱም በሳይንስ የተደገፈ እና ምን ያህል ሜትር በምን ያህል ሜትር እንደሚያስ ያስፈልገው የምነግራችሁ ይሆናል። በመቀጠል ደግሞ ከብቶቹ ወይም ላሞቹ የሚገዙበት ኮስት ሂሳብ አለ እሱ እንደ ሁለተኝነት እያዘል በሶስተኝነት ምግባቸው ወይም መኗቸው ምን ያህል እንደሚያስፈልግ በምን ያህል ሁኔታ እንደሚሆን እሱም እንዳለ ሆኖ በአራተኝነት ደግሞ መድኃኒት እና ሐኪም በወር አራት ጊዜ አንዳንዴ ደግሞ ጤናማ ከሆኑ በወር ሁለት ጊዜ በ15 ቀን አንዴ መቶ የሚያይበት አለ። እሱም በወር የምትከፍሉት ክፍያ አለ ማለት ነው። በሱ ጠቅላላ ሂሳቡን አውጥቼ ይዤላችሁ ቀርብ ያለው ማለት ነው። በመጀመሪያ ይሄንን መረጃ ያገኘሁት ከአንድ እህቴ፣ ጎበዝ እህቴ ቤቷ ድረስ በመሄድ ይሄንን መረጃ በማግኘት እንዲሁም ደግሞ እሷ ከየት ይህን ወረቀት አግኝታ ስራውን እንደጀመረችና ወደ ውጭ ሀገር ልትሄድ ፕሮሰስ አድርጋ ጀምራ ነበር። ከአንድም ሁለት ሶስት ጊዜ አልተሳካላትም። ያ ስላልተሳካላት በዛ ቢዝነስ በዛ እሄድበታለሁ ባለችው ብር ቢዝነስ በመጀመር በሁለት ላሞች ከአንድ አመት ከስምንት ወር ውስጥ ምን ያህል ብር አግኝታ ወደ ምን ያህል ኮስቷን እንዳሳደገች ከእሷ ነው ይሄን መረጃ ያገኘሁት ማለት ነው። ትክክለኛ መረጃ ነው በሁለት ላሞችም የሰራሁላችሁ እሷ በሁለት ላሞች መነሻ አድርጋ አሁን አራት አምስት ላም ላይ ደርሳለች ማለት ነው። ቀጥታ አሁን ወደሚያስፈልገው የላሞቹ ቤት ወይም ደግሞ በረት ስገባላችሁ በሳይንሱ እንደተደገፈው ከሆነ አንድ ላም መመገቢያ ቦታዋና ማደሪያ ቦታዋ የተለያየ መሆን አለበት። ለምን? እዛው በተመገበችበት ቦታ እዛው ማደር የለባትም፣ ከንጽህናም አኳያ እንዲሁም ደግሞ ላሟ መንቀሳቀስ ስል አለባት የምታድርበት ቦታ እና የምትመገብበት ቦታ የተለያየ ቢሆን ይመከራል ማለት ነው። ስለዚህ የምትመገብበት ቦታ ስፋቱ ለአንዷ ላም አንድ ሜትር ቁመቱ ደግሞ ሶስት ሜትር በሆነ ቦታ የምትጠጣበትና የምትመገብበት ቦታ ቢሆን ይመከራል ማለት ነው። ያ ማለት አራት አምስት ላም ካላችሁ መደዳውን መመገቢያ ቦታውን ትሰሩትና ፓርቲሽኑን ግን ስፋቱን አንድ ሜትር ቁመቱን ሶስት ሜትር ስፋቱን አንድ ሜትር ቁመቱን ሶስት ሜትር በማድረግ እየከፋፈላችሁት መሄድ ትችላላችሁ ማለት ነው መመገቢያ ቦታው እንደዛ በሳይንስ ቢሆን ይመከራል ማለት ነው ለሁለት ብቻ የምታደርጉት ከሆነ ግን ሁለት ላም ብቻ ከሆነ ያላችሁ ጠቅላላ ስፋቱ አንዳንድ ሜትር ይሆናል ጋፕ ስላለ መሀል ላይ ጠቅላላ ሁለት ሜትር ተኩል በሶስት ሜትር ስፋት ላይ መመገቢያ ቦታውን መገንባት ትችላላችሁ ማለት ነው ማደሪያ ቦታውን በሁለቱ እሷ በሰራችበት እና ስታንዳርዱ በሆነው ስድስት ሜትር በአስር ሜትር ስፋት መሆን አለበት ማለት ነው ስፋቱ የበዛበት ምክንያት ያው ከብቶች የፈረንጅ ከብቶች ከሆኑ በጣም ትልልቅ ናቸው፣ ግዙፍ ናቸው። ሲቀጥል ያው ሲተኙ ሲነሱ በደንብ መመቸት አለበት፣ መስፋት አለበት ቦታው። ጥብብ ያለ ቦታ ላይ ከሆነ ምርት ስለሚቀንስ በሳይንሱ አኳያ ሰፋ ያለ ቦታ ላይ ማደር አለባቸው ማለት ነው። በመቀጠል ምን ያህል ኮስት ያስወጣል ለሚለው ለመሬቱ ትክክለኛ ኮስቱ የታወቀው 30 ሺ ብር ኮስት ያስወጣችኋል፣ መሬቱን የምታስተካክሉበት ማለት ነው። ከዛ በመቀጠል ግን ከላይ ያለው ያው ቆርቆሮ በሁለቱም ቢሆን አንድ ነው። ነገር ግን ከታች ያለውን ፓርቲሽኑን ስትሰሩ ግማሽ ላይ ቆርቆሮ ከላይ ተዛረቡና በእንጨት ሰርታችሁት መሀሉን ባዶ ማድረግ ትችላላችሁ። ባዶ ማድረግ ስላችሁ በጋ ወቅት ላይ ንፋስ እንዲገባ አድርጋችሁ በላስቲክ እንዲሸፈን፣ ዶሮ ቤት የምታውቁ ከሆነ እንደ ዶሮ ቤት አድርጋችሁ መስራት ትችላላችሁ። ከታች ፓርቲሽኑንም በቆርቆሮ መስራት ትችላላችሁ። እንደ ጀማሪ ማለት ነው። ነገር ግን ኮስት ካላችሁ አቅም ከፍተኛ ካላችሁ፣ ግማሹን ወደ ላይ እስከ አንድ ሜትር ተኩል ያለውን በብሎኬት ብታደጉት ተመራጭ ነው ማለት ነው። በሳይንሱ አኳያ ስታዩት በሁለቱም መስራት ይቻላል። ነገር ግን ቦታ፣ መመገቢያ እና ማደሪያ ቦታቸው የተለያየ መሆን አለበት። ግን በቆርቆሮ በብሎኬት ስሩት ስለማይል፣ ኮስት ካላችሁ በብሎኬት ብትሰሩት ጥራት ይኖረዋል። ከሌላችሁ ግን ቆርቆሮ በቆርቆሮ መስራት ትችላላችሁ ማለት ነው። ማክሲመሙ አሁን ላይ እንደ አዲስ ስትሰራው በዚህ በዘንድሮ ዓመት ላይ እሷ በሰራችው መቶ አስር ሺ ብር ለቤቱ ፈይቶባታል። መሬቱ ደግሞ ወደ 30 ሺ ብር ገደማ ፈይቷል። ጠቅላላ ወደ 140 ሰባ ሺ ብር ቆርቆሮ ነው የሰራችሁ በቆርቆሮ እንደዚህ ኮስት ማውጣት ትችላላችሁ። በዚህ ሂሳብ በረቱን መስራት ትችላላችሁ ማለት ነው። የላሞቹም ሁኔታ እንደዚሁ ኮስቱ ትክክለኛ አይታወቅም። ለምን ካላችሁኝ ከዘጠና ሺ ብር ከሰማንያ ሺ ብር ጀምሮ ላሞች የፈረንጅ ላሞችን ልታገኙ ትችላላችሁ። ነገር ግን እንደዛ የምታገኙት አንደኛ ወልደው ሶስት አራት ወልደው ከጨረሱ ወይም ደግሞ በጣም ትልልቅ ከሆኑ አንደኛ፣ ሁለተኛ የወተት ምርታቸው ሀይ ሆኖ እነሱ ያንን ፓርት ተጠቅመውበት እየቀነሱ በሚመጡበት ሰዓት ላይ ዋጋ በመቀነስ የሚሸጡበት ታይም አለ። ሶስተኛና ዋነኛው ደግሞ ህመም በሚያዝበት ሰአይም ላይ እናንተ አታውቁትም። ያው አዲስ ልገዙ ስትሄዱ በደንብ ልምድ ከሌላችሁ ስለማታውቁት ዋጋቸውን ቀነስ አድርገው ወደ እናንተ ይሸጣሉ። እነሱ እናንተ ጋር ቢመጡ ዋጋውን ቀንሳችሁ ብገዙትም የምታገኙት ምርት የወረደ ስለሆነ እነሱን ባትገዙ ይመከራል ማለት ነው። አሪፍ የሚባሉ ላሞችን የፈረንጅ ላሞችን ከመቶ ሰላሳ ተመሳሳሽ እስከ 280 ሺህ ብር ድረስ ማግኘት ትችላላችሁ። አሪፍ የሚባሉ የፈረንጅ ላሞችን ማለት ነው። ማክሲመሙን አሁን እሷ በገዛችበት ስናስበው ሁለቱም እርጉዝ የነበሩ ላሞች ናቸው፣ 150 ሺህ እና 200 ሺህ። ሁለት ላሞችን እሷ ገዝታ ወደዚህ ስራ የገባችሁ ማለት ነው። ጠቅላላ ኮስቷ 350 ሺህ ብር ገደማ ደርሶባታል ማለት ነው። ጠቅላላ ኮስት ብዬ የሳስብላችሁ የላሞቹ ብቻ ነው እንጂ የበረቱ 140 ሺህ ብር እንዳለ ሆኖ ማለት ነው። ከዛ በመቀጠል አሁን ላይ ቀጥታ የሚሄድላችሁ ወደ ወጪና ገቢው ትርፉ ላይ ነው። ወጪና ገቢውን ትርፍ የምሰራላችሁ የሚመገቡትን ምግብ መኖን እና የሐኪሙን ከዛ ላይ ልቀንስላችሁ ስለፈለኩ ነው ማለት ነው። ቀጥታ አንድ ላም ማክሲመም ወተት የምትሰጠው ምን ያለው ከተባለ የሀበሻ ላሞች ማክሲመሙ ከስምንት ሊትር እስከ አስር እስከ አስራ አምስት ሊትር ድረስ ይሰጣሉ ማለት ነው። ያ ማለት የሀበሻ ላሞች ናቸው። የፈረንጅ ላሞች ላይ ከሄዳችሁ ከ15 ሊትር እስከ 25 ሊትር ድረስ የመስጠት አድቫንቴጅ አላቸው ማለት ነው። ያ የወተት ምርታቸው ከፍ እያለ ሚሄደው እንደነገርኳችሁ አንደኛ አመጋገብ፣ ሁለተኛ የተለያዩ ቫይታሚኖች አሉ፣ መድኃኒቶች አሉ የሚሰጡ እነሱን የሚሰጡ ከሆነ ሶስተኛ የሚያድሩበት ቦታ እና የሚበሉበት ቦታ ተለያይቶ በመሀል ጋብ እንዲንቀሳቀሱ የምታደርጉ ከሆነ የወተት ምርታቸው ከፍተኛ ይሆናል ማለት ነው። ነገር ግን አንድ ቦታ አስሯቻቸው እዛው ቦታ ላይ ምርት ብቻ የምጠብቁ ከሆነ ኮስቱ ያንሳል። ሁለተኛ የምሰጧቸው መኖ የተመጣጠነ ካልሆነ ራሳቸው አሉ የሚሰጡ መኖች አሉ እነሱ ማገዙ ከሆነ ቫይታሚን ማሰጧቸው ከሆነ የወተት ምርታቸው ያንሳል ማለት ነው። ስለዚህ በደንብ እናንተ በተጠናና በአሪፍ መልኩ ስለምትይዟቸው ከ1 ባለው ማክሲመሙን በሀያ ሊትር አንድ ላም የምትሰጠው ከአንድ ዓመት እስከ አንድ ዓመት ከስምንት ወር ቀጥታ ከወለደች በኋላ አንድ ዓመት ከስምንት ወር ያህል ያለ ማቋረጥ እናንተ በስነስርዓት የምትከታተሏቸው ሐኪም እያመጣችሁ ቼክ የምታደርጓቸው እና መኗቸውን በስነስርዓት የምትይዙ ከሆነ ለአንድ ዓመት ከስምንት ወር ቀጥታ ስቴብል በሆነ ሀያ ሊትር የምሰጣችሁ ከሆነ ሀያ ሊትር ስቴብል በሆነ ሁኔታ ከዛም በላይ ከፍ የሚልበት ታይም አለ ዝቅ የሚልበትም ታይም አለ። ነገር ግን ዝቅ እንዳይለባችሁ እናንተ ማድረግ ያለባችሁን ነገር በጠቅላላ ማድረግ አለባችሁ ማለት ነው። ስለዚህ አንድ ዓመት ከስምንት ወር በሳይንሱ በተጠናው ቀጥታ ስቴብል የሆነ ምርት ማግኘት ትችላላችሁ፣ ወይም ደግሞ ከላሟ ወተት መጠበቅ ትችላላችሁ ማለት ነው። ያ ማለት ሀያ ሊትር የምታገኙ ከሆነ በሁለት ታበዙታላችሁ አርባ ሊትር ታገኛላችሁ ማለት ነው። በቀን ውስጥ አርባ ሊትር ማለት ሲባዛ አሁን ላይ እሷ እየሸጠች ያለችው የራሷ ወተት ቤት አላት የራሷን ወተት በመሸጥ እንዲሁም ደግሞ የሰዎችንም ወተት በመረከብ ለሰዎች በኮንትራት የምታስረክበው አለች፣ በቀንም መግዛት ለሚፈልጉ የምትሸጠው አለች ማለት ነው። እሷ ቀጥታ በፊት ላይ ስታስረክብ የነበረው ስልሳ ብር፣ ሀምሳ ብር እስከ ሰባ እስከ ሰማንያ ድረስ አስረክባ እንደምታቅ ነግራኛለች። ነገር ግን የራሷን ሾፕ በመክፈት የምትሸጥበት ቤት ላይ አሁን ላይ በመቶ አስር ብር ነው አንድ ሊትር ወተት እየሸጠች ያለችው ማለት ነው። ስለዚህ አርባ ሲባዛ በመቶ አስር አራት ሺ አራት መቶ ታገኛለች ማለት ነው። ያ ማለት አራት ሺ አራት መቶ ጠዋትና ማታ ላይ ነው የምታገኘው። ለምን ምርጥ በላሞቹ የሚታለቡት ጠዋትና ማታ ላይ በቀን ሁለት ጊዜ ነው ምርጥ የሚሰጡት ማለት ነው። ስለዚህ ጠቅላላ ገቢዋ የሚሆነው ወጪ ቀሪ ማለት ሳይቀነስባት ወደ 8800 ብር ታገኛለች ማለት ነው። ይሄ ማለት እሷ ከፍላው ነው የምትጠቀመው። እናንተ እንደዚህ መጠቀም ትችላላችሁ። ቅድም የመኖንና የሐኪሙን ኮስት ያልቀነስኩላችሁ በእሷ ብትንቀሳቀሱ እንደኔ አሪፍ ነው ብዬ ስላሰብኩት ነው። አይ ቀጥታ የምግቡን ወይም ደግሞ የመኖን እንቀንሳለን፣ የመድኃኒቱን እንቀንሳለን፣ ትርፋችንን እናወጣለን ምትሉም ከሆነ እንደዛም መስራት ትችላላችሁ። ነገር ግን የእሷ አካሄድ ለእኔ አሪፍ ሆኖ ስላገ ት በእሱ አካሄድ እንድትሄዱ ብዬ ነው። ያ ማለት ጠዋት ላይ የምታገኘውን የወተት ሽያጭ ወይም ደግሞ የቀን ገቢውን ቀጥታ ለላሞቹ ምግብና ለላሞቹ መድኃኒት አንድ ላይ የምታጠራቀመው እንደ እቁብ ትጥለዋለች። ከዛ ላይ እያነሳች ነው ብር ለእነሱ መኖ ምገዛው እና መድኃኒትን ምገዛው ለሐኪምን በወር ምከፍለው ማለት ነው። የማታው ገቢ ግን ቀጥታ እየተነሳ ወደ ባንክ የሚገባ እና የላሞቹ ትክክለኛ ትርፍ ነው ማለት ነው። ያ ማለት በቀን ውስጥ 4400 ብር ንጹህ የተታራ ትርፍ አላት ከወጪ ቀሪ ማለት ነው። ያ ማለት ንጹህ 132000 ብር ትርፍ ማግኘት ትችላለች ማለት ነው። ያ ማለት ደግሞ በአንድ ወር ውስጥ እንደዚህ አይነት ኮስት የምታገኝ ከሆነ እችላም በስነስርዓት በሳይንሱ አንድ ዓመት ከስምንት ወር የምትሰጥ ከሆነ በሳይንሱ ቀጥታ ማለት ነው። አንድ ዓመት 12 ወር አለው። 12 ሲደመር ስምንት 20 ወር አለ። ሀያ ሲባዛ በአንድ መቶ ሰላሳ ሁለት ሺህ ብር ታረጉታላችሁ ማለት ነው። ያ ማለት ሁለት ሚሊየን ስድስት መቶ አርባ ሺህ ብር ንጹህ የተጣራ ትርፍ ማግኘት ትችላላችሁ ማለት ነው። ያ ማለት አራት ሺህ አራት ሺህ ብር በቀን የምታገኙትን ለላሟ መኖ፣ ለላሟ መድኃኒት እንዲሁም ደግሞ ለሐኪም የሚከፈለውን በመከፋፈል ማለት ነው። ያንን እንደነገርኳችሁ ሂሳብ መስራት ትችላላችሁ። ነገር ግን ጠዋት የምታገኙትን የእናንተ ትርፍ፣ ማታ የምታገኙትን ደግሞ ቀጥታ ለላሟ ማውጣት ትችላላችሁ ማለት ነው። ከዚህ በላይ ትርፍ ማግኘት ትችላላችሁ። በጣም ላሟን እየጎዳችሁ የምትሰጡትን መኖ እየቀነሳችሁ፣ መድኃኒት እየቀነሳችሁ እናንተ ትርፋችሁን ከፍ ማድረግ ትችላላችሁ። ነገር ግን አንድ አመት ከስምንት ወር ይህንን ምርት ማግኘት ስለማችሉ እኩል በኩል በመካፈል ሂሳቡን መስራት ትችላላችሁ ማለት ነው። ይሄ ቀጥታ ከሷ ያገኘው ትምህርት ነው፣ ለእኔም እንደ ትምህርት ነው። ገብቼም አይቼ ጎብኝቻለሁኝ። የምችል ከሆነ ድጋሚ ቪዲዮ ቤቷ በመሄድ የምሰራላችሁ ይሆናል ማለት ነው። ከዛ በተጨማሪ ደግሞ ላሞቹ ሲመጡ እርጉዝ ነበሩ ብያቸዋሉ የወለዱት አለ ጥጃ እንዳሉ የምትሸጧቸው ከሆነ እነሱም ወይፈንም አደርጋችሁ ላሞችም ከሆኑ ደግሞ ሌላ ምርት የምታገኙባቸው ምንጮች ስለሆኑ ላሞቹ ራሳቸው ከሰላሳ ሺህ እስከ መቶ ሺህ ። የሚሸጥ የራሳቸው ልጃቸው ጥጃቸው የሚመገቡት ምግብ እንደ ኮስት አይታሰብም። ለምን እነሱ ሲሸጡ ጥጆቻቸው ሲሸጡ ራሱ የራሱን የቻለ ገቢ ስለሆነ ከ30 ሺህ እስከ መቶ ሺህ ብር ድረስ ወይፈን አድርጋችሁ ጥጃዎቹን እንደዛው እንዳሉ መሸጥ የምትችሉበት ሁኔታ አለ ማለት ነው። ስለዚህ ከሁለት ላ ከወጪ ቀሪ በአንድ ዓመት ከስምንት ወር ውስጥ 2 ሚሊዮን 600 ሺህ ብር በሳይንስ የተደገፈ ካደረጋችሁ ንጹህ የተጣራ ትርፍ ከላሞቹ ሂሳብ ውጪ እና ከጥጆቹ ሂሳብ ውጪ ማግኘት ትችላላችሁ ማለት ነው። ይሄ ማለት የሚመገቡት ምግብንም ጠቅላላ ደግሞ ለሀኪሙ የሚከፈለው ኮስትንም አጠቃሉ ማለት ነው ያ ማለት ሁለት ሚሊዮን ሌላ የተቀመጠ ለራሳቸው ኮስት አለ ማለት ነው ስለዚህ በዛ ስታንዳርድ መንቀሳቀስ ትችላላችሁ ማለት ነው ወደ ህክምናው የምትሄዱ ከሆነ አንድ ሀኪም ቀጥታ ቋሚ የምትይዙ ይሆናል አብዛኞቹ ቋሚ የምትይዟቸው ከሆነ በወር የምትከፍሉት ብር ያስፈልጋል በቀን መቶ ብር ነው በወር ሶስት ሺህ ብር ማለት ነው ቋሚ ትከፍሏቸዋላችሁ በሳምንት አንድ ቀን ላይ መጥተው ቼክ ያደርጉላቸዋል። ቢታመሙ ባይታመሙ መጥተው ቼክ የሚያደርጉላችሁ ይሆናል ማለት ነው። ካልሆነ ደግሞ ጤናማ ከሆኑና እናንተን በስልክ ኮሚኒኬት እያደረጉ ጤናማ ናቸው ካሏቸቸው በ15 ቀን አንዴ ግዴታ መጥተው መታየት አለባቸው። እናንተ የማታዩትን በህክምናው ዙሪያ ያሉ ሰዎች ሊያዩና ቀደሞ ያንን መድኃኒት ሊሰጧችሁ ስለሚችሉ እነሱን በ3000 ብር በወር እየከፈላችሁ በወር ውስጥ ሁለቴ ወይም አራቴ መጥተው ቼክ የሚያረጉላችሁ ይሆናል ማለት ነው። ከዛ በዘለለ ደግሞ ቫይታሚኖች አሉ፣ የተለያዩ የሚወጉ መድኃኒቶች አሉ፣ መኖ ውስጥ ተቀላቅሎ የሚሰጥ አለ። እነሱ እነሱን ራሳቸው ሐኪሞቹ የሚሰጧችሁ ይሆናል ማለት ነው። ወድ የፒኬቲዩ ተከታታዮች በቀጣይ ደግሞ በከብት እርባታ ላይ እና እያደለቡ በመሸጥ ላይ ሌላ ቪዲዮዎችም እንደዚሁ ስምሰራላችሁ ይሆናል። በዚህ ቪዲዮ ጥያቄ ካላችሁ፣ ምንም አይነት ጥያቄ ካላችሁ በኮሜንት ብጠይቁኝ የምመልስላችሁ ይሆናል ማለት ነው። መጽሐፍቶቹንም የት እናገኛለ የምትሉ ከሆነ አብዛኞቹ አለማ ፋርም እንዲሁም ደግሞ ሌላ አዳዲስ ፋርሞች አዲስ አበባ ሶስት አራት ፋርሞች አሉ በዶሮ ዙሪያ ያስተምራሉ። ገላን ላይ አሉ። እዛ ወይዛ አካባቢ ሄዳችሁ መሰልጠንም ትችላላችሁ። መጽሐፍቱንም ገዝታችሁ ማንበብ ትችላላችሁ ማለት ነው። በጣም አዋጭ ቢዝነስ ነው። በጠቅላላ ብታወጡ ብታወጡ ለሁለት ላም ብታወጡ ከአምስት መቶ ከስድስት መቶ ሺህ ብር በላይ አታወጡ። አምስት መቶ ስድስት መቶ ሺህ ብር ኮስት በማውጣት ጥራቱን በጠበቀ እና ሳይንሱን በጠበቀ ሁኔታ በአንድ ዓመት ከስምንት ወር ውስጥ ከሁለት ሚሊዮን ብር በላይ ትርፍ ማግኘት ትችላላችሁ ማለት ነው። ይሄም የሚሆነው እንድታስተውሉ የምፈልገው ይሄ ኮስ ሁለት ሚሊዮን የሚሆነው አንድ ሚሊዮን እና ስምንት መቶ ሺ ሊወርድ ይችላል። ሰርታችሁ የምታውቁትም ልታውቁት ትችላላችሁ። ይሄ የሚሆነው አንዳንዴ ላሞቹ ሁኔታው ቀስ ብሎ የሚጨምር ቀስ ብሎ የሚቀንስ ስቴብል ያልሆነ ከሆነ አንዳንዴ ከፍ አንዳንዴ ዝቅ ሲል ሂሳቡ ስለሚላዥቅ ይህን ገቢ ላታገኙ ትችላላችሁ። ነገር ግን በሳይንሱ ከሄዳችሁና በደንብ ከተንከባከቧቻቸው ይህንን በስነስርዓት ማግኘት ትችላላችሁ። በመቀጠል ደግሞ ወተት ምርቱን በማስረከብ ከሆነ ይሄ ኮስት በግማሽ ያንሳል። ለምን እናንተ በቀጥታ ለሽያጭ አሁን ላይ እስከ መቶ ሀምሳ ብር ድረስ አዲስ አበባ ውስጥ ይሸጣል። ነገር ግን እናንተ በመቶ አስር ብር እየተረከባችሁም የራሳችሁንም እየሸጣችሁ ከሆነ በመቶ አስር ብር ሂሳብ ስለተሰራ ነው። ይሄ ሂሳብ እንደዚህ የመጣው በማስረከብ ከሆነ አሁን ላይ ከስልሳ ብር ከሰማ ብር እስከ መቶ ብር ድረስ ማስረከብ የሚያስረክቡ ሰዎች አሉ። ስልሳ የሚያስረክብ ሁለት ላሚ ያለው ሰው እና መቶ አስር የሚያስረክብ ሁለት ላሚ ያለው ሰው መጨረሻ ላይ በወር የሚመጣው ኮስት አንድ ስላልሆነ እንድትገነዘቡት ብዬ ነው ይህንንም አድ ያደረኩላችሁ ማለት ነው። ወድ የፒኬቲቭ ተከታታዮች ጥያቄ ካላችሁ እንደነገርኳችሁ በኮሜንት መጠየቅ ትችላላችሁ ማለት ነው። ይመቻችሁ። ላይክ አድርጉ። በቀጣይ እስከምንገናኝ ድረስ አመሰግናለሁ። ይመቻችሁ።